ከቀናት በፊት በተደረሰው የተኩስ አቁም ስምምነት ከ736 ቀናት በኋላ ጸሐይ ወጣላት ጋዛ በአንድ በኩል በተገኘው መልካም ውጤት በደስታ አስተኝ፣ በሌላ በኩል በቀጣይ ባሉ የስምምነቱ ሂደቶች ተፈጻሚነት ላይ ከባድ ስጋት ውስጥ ትገኛለች። የቀሪ ታጋቾች መለቀቅ ሁኔታ፣ የሀማስ መሳሪያ መውረድ፣ ጋዛን በቀጣይ ማን ያስተዳድር የሚለው ጥያቄና በጋዛ ከሀማስ ጋር ግጭት ውስጥ የገቡ ታጣቂዎች እንቅስቃሴ የተኩስ አቁሙ ጭላንጭል ተስፋ ብርሃን ከቀናት የዘለለ ዕድሜ እንዳይኖረው የሚያደርጉ ስጋቶች ሆኗል። ምንም እንኳን በሁለቱም በኩል አጥጋቢ ነው ባይባልም በአሜሪካ ፕሬዚዳንት ዶናልድ ትራምፕ አደራዳሪነት ወደ ተኩስ አቁም ስምምነት የገቡት እስራኤልና ሐማስ በስምምነቱ ላይ የገቧቸውን ውሎች ለመፈጸም የሚያደርጉትን ጥረቶች ግን ቀጥሏል። የዓለም አቀፍና የአገር ውስጥ ጫና በርቶባት ወደ ተኩስ አቁም የተመለሰችው እስራኤልም ሆነች ለሁለት ዓመታት በዘለቀው ጦርነት በርካታ አባላቱም በእስራኤል ጥቃት የተገደሉበት ሐማስ በመደራደሪያነት ሲዘዋቸው የነበሩ ታጋቾችንና እስረኞችን እየተለወጡም ይገኛሉ በሐማስ እጅ ከነበሩ በሕይወት የሌሉ ታጋቾች መካከል ተጨማሪ አራት አስክሬኖችን ለእስራኤል አሳልፎ ሰጥቷል። ሐማስ ከጦርነቱ ጅማሩ አንስቶ በእጁ ይዟቸው የነበሩ ሀያል ታጋቾችን ለእስራኤል ከሰጠ በኋላ በስምነቱ መሰረት ተጨማሪ በሕይወት የሌሉ አራት እስራኤላውያን ታጋቾችን አስክሬን ለዓለም አቀፉ ቀይ መስቀል አስረከበ ሲሆን ከተመላሾቹ መካከል የሶስቱም ማንነት የተለየ መሆኑን ቤተሰቦቻቸው ሲያስታውቁ፣ ቀሪው አንድ አስክሬን ግን ማንነቱ እስራኤላዊ ያለ ለመሆኑን በምርመራ ተረጋግጧል ተብሏል። እስራኤልም በቁጥጥሩ አስር አድርጋቸው የነበሩ አርባ ስምንት ያህል በሕይወት የሌሉ ፍልስጤማን አስክሬንን በጋዛ ለቤተሰቦቻቸው የመለሰ ሲሆን ሐማስ በበኩሉም እስካሁን ሰባት በሕይወት የሌሉ ታጋቾችን ለእስራኤል አስረክቧል። በሌላ በኩል በእስራኤልም ሆነ በጋዛ ያለውን የደስታ ድባብ የሚያጨነግፍ ጥቁር ደመና በሰማይ አየር ላይ እንዳሞራ አንዣበበ ነው። የቀሬ ታጋቾች አስክሬን ያረፈበትን ትክክለኛ ስፍራ ማወቅ እንዳልቻለ እየገለጸ ያለው ሐማስ በስምነቱ መሰረት ሁሉንም ሀያ ስምንት ሕይወታቸው ያለፋ ታጋቾችን አስክሬን የመመለስ ኃላፊነቱ እንዲወጣ እስራኤል አጥብቃቂ ጠይቀች ትገኛለች። እስራኤል መከላከል እንዳስታወቀው ሐማስ የገባውን ስምነት መወጣት ይጠበቅበታል። የያዛቸውን ሁሉንም ታጋቾች ለቤተሰቦቻቸው ለመመለስና ተገቢውን የቅብር ስነ ስርዓት ለማድረግ አስፈላጊውን ጥረት ሁሉ እንዲያደርግ እናሳስባለን ሲል አስጠንቅቋል። እስራኤል መከላከያ ሚኒስትርም የትኛው መዘግየት አሊያም ሆን ተብሎ የሚፈጸም ችለተኝነት በጥቅሉ ስምነቱን መጣስ ተደርጎ የሚቆጠር መሆኑና እስራኤልም አስፈላጊውን ምላሽ እንደመሰጥ ማስታወቃቸውን ቢቢሲ ዘግቧል። ሀማስ በገባው ቃል መሠረት ታጋቾችን የማይመልስ ከሆነ ግን የተኩስ አቁሙ ስምምነቱ እንደሚፈርስ እስራኤል አስጠነቀቀች። መሆኑን ተከትሎም ላለፉት ሁለት ዓመታት እጅግ አስከፊ ሰብአዊ ቀውስና ውድመት ሲያስተናገዱ የነበሩት ፍልስጤማውያን ፍርሃት ውስጥ ይገኛሉ የተባለ ነው። ብዙ ፍልስጤማውያን ለቢቢሲ እንደተናገሩት ሀማስ የእስራኤል ታጋቾችን አስክሬን ለመመለስ መዘጌቱ ከቀጠለው ሁከት ጋር የተኩስ አቁሙን አደጋ ላይ ሊጥልና ሁለተኛውን የድርድር መጀመሪያ ሊያስተጓጉል ይችላል እየተባለም ነው። ሀማስ ከስምንቱ ታጋቾች መካከል አራቱን ብቻ ከመለሰ በኋላ እስራኤል የራፋ ድንበር ማቋረጫን እስከ ረቡዕ ዝግ ይሆናል ማለቷም ሌላው የስምነቱ ጥቁር ነጥብ መሆኑን ዘገባዎች አመልክተዋል። የድንበር ማቋረጫው በጋዛና በግብጽ ድንበር ላይ የሚገኝ ሲሆን ከፍልስጤም ግዛት ደቡባዊ ጫፍ መውጫኑም። በጦርነቱ እጅግ ከባድ ውድመት ወዳስተናገደችው ጋዛ ከሚያስገቡና ከሚያስወጡ ሌሎች ሁለት የድንበር ማቋረጫዎች መካከል አንዱም በእስራኤልና በሰሜን ጋዛ መካከል የሚገኘው ኢሬዝ ሲሆን ሌላው ደግሞ በእስራኤልና በደቡባዊ ጋዛ መካከል ያለው ክረምሻሉን ብቻ ነው። የጥቅምት ሰባቱን ጥቃት ተከትሎም ውጊያው ከተቀሰቀሰ በኋላ የራፋ ማቋረጫ በአብዛኛው ዝግ ሆኖ የቆየ ሲሆን እንደ አውሮፓውያን አቆጣጠር በግንቦት 2024 የእስራኤል ጦር በጋዛ በኩል ያለውን የማቋረጫውን መተላለፊያ መቆጣጠሩንና መዝጋቱን አስታውቆ ነበር። ከስምንት ወራት በኋላ በየካቲት 2025 የቆሰሉ ፍልስጤማውያን የሕክምና አገልግሎት እንዲያገኙ በማሰብ የራፋ መተላለፊያ በድጋሚ እንዲከፈት መደረጉ ይታወሳል።

እሱም የራፋ ማቆረጫን በሁለቱም አቅጣጫዎች መክፈት በጥር 19 ቀን 205 ስምምነት መሰረት የተቋቋመውን ተመሳሳይ ዘዴ ይከተላል የሚል በመሆኑ እስራኤልም ስምምነቱን የመቆጣት ግዴታ ውስጥ ገብታለች። ነገር ግን እስራኤል ሐማስ ሁሉን ታጋቾች ለመልቀቅ የገባውን ቃል ባለመፈጸሙም የራፋ መተላለፊያ ለፍልስጤማን መግቢያና መውጫ ክፍት ይሆናል፣ ለሰብዓዊ እርዳታ መተላለፊያነት ግን ዝግ ሆኖ ይቆያል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታውቀዋል። ከዚህ ባለፈ ሐማስ ሙሉ በሙሉ ትጥቅ ይፍታ የሚለውን ጉዳይ በትልቁ አነታራኪ ሆኗል። ሁለቱን ወገኖች ከብዙ ጉንጭ ድርድሮች በኋላ ወደ ስምነት እንዲመጡ ማድረግ የቻሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ በእርግጥ ትልቅ ሸክም ተነስቷል፣ ነገር ግን ስራው ገና አልተጠናቀቀም። የታጋቾቹ አስክሬን ቃል እንደተገባው አልተመለሰም። የስምነቱ ሁለተኛ ምዕራፍም አሁኑኑ ይጀምራል ሲሉ በኤክስ ገጻቸው ላይ ስጋታቸውን አጋርተዋል። ትራምፕ መሳሪያቸውን እንዲያስረክቡ በሀማስ አባላት ላይ ጫና እያደረጉም ይገኛሉ።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 እስካሁን እስራኤልና ሐማስ ስምምነት ላይ እንዳደረሱ ጋሬጣ ከነበሩ አጨቃጫቂ ጉዳዮች መካከል አንዱና ዋነኛው ይኸው የመሳሪያ ማውረድ ጉዳይ ይገኝበታል። በመጀመሪያው የሰላም ስምምነት ምዕራፍ በኋላ እስራኤል ሐማስ በአስቸኳይ ትጥቅ መፍታት አለበት እያለ ሲሆን፣ ሐማስ በበኩሉም የፍልስጢም ለዋላ የሀገርነት ምስረታ ሳይረጋገጥ ትጥቅ አልፈታም እያለ ይገኛል። ከተኩስ አቁም ስምምነቱ በኋላ ሐማስ በጋዛ የተለያዩ አካባቢዎች እያስተዳደረ እንዳለ እየገለጸ ሲሆን በስፍራው ያሉ ታጣቂዎችን የማጽዳትና የጋዛ አንድነት ማረጋገጥም እንደሚቀጥል እያሳወቀ ነው። ነገር ግን ይህ የሐማስ ድርጊት በእስራኤልና በአሜሪካ በኩል በቀጣይ ተቀባይነት ያገኛል ተብሎ አይጠበቅም። ምክንያቱም ደግሞ እስራኤል ሐማስ በጋዛ አስተዳደር ውስጥ ምንም አይነት ሚና እንዳይኖረው ስለምትፈልግ ሲሆን በትራምፕ የሰላም ስምምነት እቅድ መሠረትም የሐማስ አባላት ትጥቅ ለማውረድና ሰላማዊ ኑሮ ለመምራት ፈቃደኛ ከሆኑ በፈለጉበት ሰዓት ከጋዛ የሚወጡበትን ሁኔታ ለማመቻቸት እንደሚሰራ መግለጹ ይታወቃል። ትራምፕ ሰኞ ዕለት ስምምነቱን ሲፈርሙ ከዋነኛ አደራዳሪዎቹ ግብፅና ኳታር መሪዎች እንዲሁም በእስራኤልና በሀማስ መካከል በቀጥለው ቀጥተኛ ያልሆነ ድርድር ሂደት ወሳኝ ሚና ከነበራት ቱርክ ጋር በመሆን ነበርም። የእንግሊዙ ጠቅላይ ሚኒስትር ሰርኬር ሰረመርና የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን ከብዙ የሙስሊምና የአረብ ሀገራት ተወካዮችን ጨምሮ ከ20 በላይ የዓለም መሪዎች ተገኝተው ነበር። ኔታንያሁና ሀማስ ግን አልተሳተፉበትም። በቅዱ መሠረት ጋዛ መጀመሪያ ላይ የሰላም ቦርድ በሚቆጣጠረው የፍልስጤን ባለሙያዎች ሽግግር ኮሚቴ እንዲተዳደር ከዚያም በመጨረሻ ማሻሻያዎችን ተከትሎ ለፍልስጤን መንግሥት የሚሰጥ ይሆናል። ይሁን እንጂ ወደ ኋለኛ የቅዱ ደረጃዎች ለማለፍ ውስብስብ ድርድሮች ያስፈልጋሉን የተባሉ ቁልፍ አለመግባባቶች የእስራኤል ጦር ምን ያህልና በምን ያህል ፍጥነት እንደሚወጣ የሐማስን ትጥቅ ማስፈታትና ወደፊት የጋዛ ሰርጥን ማን እንደሚያስተዳድር ያካትታል። ሐማስ የፍልስጤም መንግሥት ካልተፈጠረ በስተቀር መሳሪያው እንደማይሰጥ እየገለጸ ሲሆን በጋዛ የውጭ አገዛዝን እየተቃወሙ መሆኑም በቀጣይ የድርድሩ ምዕራፎች ላይ ስጋት እንዲፈጠር እያደረገ ነው። ከዚህ በተጨማሪ ምንም እንኳን የተኩስ አቁም ስምምነቱ በአብዛኛው እየተከበረ የቆየ ቢሆንም የፍልስጤም ሲቪል መከላከያ ለቢቢሲ እንደተናገረው ማክሰኞም በእስራኤል ጦር በምስራቅ ጋዛና ና ከካኑኒስ በስተ ምስራቅ በሁለት የተለያዩ ክስተቶች ሰባት ሰዎች ተገድሏል ብሏል። የዋፋ የዜና ወኪል የሕክምና ምንጮችን ጠቅሶ እንደዘገበው የእስራኤል ሰው አልባ አውሮፕላኖች በጋዛ ምስራቃዊ ሸጃያ ሰፈር አምስት ሰዎችን ገድሏል። የእስራኤል ሰው አልባ አውሮፕላኖች ቤታቸውን በሚፈትሹ ነዋሪዎች ላይ ኢላማ አድርገዋል ሲል አስታውቋል። እስራኤል ጦር ጥቃቱን ያካሄደው ሰዎች በትራምፕ የተኩስ አቁም ዕቅድ መሰረት ወታደሮቹ ያሰመሩትን ቢጫ መስመር ካቋረጡ በኋላ ነው ብሏል። በተመሳሳይ ጊዜ የሐማስ ተዋጊዎች በጋዛ ውስጥ እንደገና መቆጣጠራቸውን አሳይተዋል። ጭንብል የለበሱ ታጣቂዎች ስምንት ፍልስጤማውያንን በአደባባይ እንደገደሉ ሪፖርቶች በነዋሪዎች ላይ ፍርሃትና ቁጣን ፈጥሯል። የተባበሩት መንግስታት የሰብዓዊ እርዳታ ኃላፊ ቶም ፍሌቸር እስራኤል ወደ ጋዛ የሚገቡትን ማቋረጫዎች ክፍት እንድታደርግ አሳስበዋል። ይህ የሆነው እስራኤል ረቡዕ ከግብፅ ጋር ያለውን የራፋ ድንበር ማቋረጫ ለማትከፍትና ወደ ጋዛ የሚገባውን የእርዳታ መጠን ለመቀነስ ማቀዱን ከተዘገበ በኋላ ነው። የዜና አርታኢ የሆነው ጄሬሚ ቦወን ለቢቢሲ ዓለም አቀፍ እንደተናገረው ሁለቱ ወገኖች ስምነቱን ሙሉ በሙሉ እንዲተገብሩ እንፈልጋለን ሲል ያነሳ ሲሆን ይህ ማለት ሀማስ ቃል በገባው መሰረት አስክሬኖቹን መመለስ አለበት ማለት ነው ብለዋል።